በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርሃ መጋቢት 28 አንድ አምላክ በመሆን በአብ ወወልድ ወመንፈስ ቅዱስ ስም መጋቢት 28 በዚች ቀን ጻድቅ ንጉሥ ቆስጠንጢኖስ አረፈ። የዚህ ቅዱስ የአባቱ ስም ቁንስጣ የእናቱ ስም እሌኒ ነው። ቁንስጣም በራንጥያ ለሚባል አገር ንጉሥ ነው። መክሲሚያኖስም በሮሜ በአንጾኪያ እና በግብፅ ላይ ነግሶ ነበር። ይህን ቁስጣ አረማዊ ነበር፣ ግን በጎ ስራ ያለው የእውነትን የሚወድ በልቦናውም ይቅርታና ርኅራኄ የተሞላ ክፋት የሌለበት ነው። ወደ ሮሃ ከተማ በሄደ ጊዜ እሌኒን አይቶ ሚስት ልትሆነው አገባት። እርሷም ክርስቲያናዊት ናት። ንጉሥ ቁስጥንጥኖስንም ፀንሳ ወለደችው። ስሙንም ቁስጠንጢኖስ ብላ ጠራቸው። ይህም ዝንጉርጉር ማለት ነው። ከዚህ በኋላ ንጉሥ ቁንስጣ እሌኒን በዚያው ትተዋት ወደ በራንጥያ ከተማ ተመለሰ። እርሷም ልጇን እያሳደገች በዚያው ኖረች። የክርስትናን ትምህርት አስተማረችው። ይቅርታንና ረራይን በክርስቲያን ወገኖች ላይ እንዲያደርግ በልቦናው ትዘራበት ነበር። እርሷ ክርስቲያን ስትሆን የክርስትና ጥምቀትን ታጠምቀው ዘንድ አልደፈረችም። መንፈሳዊ እውቀትን ሁሉ በማስተማር አሳደገችው፣ ዳግመኛ ለመንግስት ልጆች የሚገባውን ሁሉ። ከዚያ በኋላ ወደ አባቱ ሰደደችው። አባቱም ባየው ጊዜ ደስ ተሰኘበት፣ እውቀትን የተመላ ሆኖ ፈረስ በመጋለብን ብርቱና የጸና ሆኖ አግኝቶታልና። እና በበታችም መስፍን አድርጎ ሹሞ በመንግስቱ ስራ ላይ ሁሉ ስልጣን ሰጠው። ከሁለት ዓመትም በኋላ አባቱ አረፈ። ቁስጠንጥሮስም መንግስቱን ሁሉ ተረከበ። የቀና ፍርድንም የሚፈርድ ሆነ። ከእርሱ በፊት የነበሩ ነገሥታት የጫኑባቸውን ጽኑ አገዛዝ ከሰዎች ላይ አስወገደ። አሕዛብም ሁሉ ታዘዙለት፣ ወደዱትም። የአገዛዙ ቅንነትና የፍርዱ ትክክለኝነት በሀገሮች ሁሉ ስትሰማ ተገዙለት። የሮሜ ሰዎችን ታላላቆች መልእክትን ወደ እርሱ ላኩ ከካህድ መክሲማኖስ ጽኑ አገዛዝ እንዲያድናቸው እየለመኑ እርሱ አሰቃይቷቸው ነበረና። መልእክቶቻቸውንም ባነበበ ጊዜ ስለደረሰባቸው መከራ እጅግ አዘነ። ያድናቸውን ዘንድ ምን እንደሚያደርግ በአደባባይ ተቀምጦ እያሰበ ሲያዝን እነሆ ከቀኑ በስድስት ሰዓት በቀትር ጊዜ ሂብሩ እንደ ከዋክብት የሆነ መስቀል ታየው። በላዩ በዮናኒ ቋንቋ ኒኮስጣጣን የሚል ጽሑፍ አለ። ትርጓሜው በዚህ ጠላትህን ድል ታደርጋለህ ማለት ነው። የመስቀሉን ብርሃን የፀሐይን ብርሃን ሲሸፍነው ባየ ጊዜ አደነቀ። በላዩ ስለተጻፈውም አስቦ ለጭፍሮቹ አለቆችና ለመንግስቱ ታላላቅ ባለስልጣኖች አሳያቸው። እነርሱም ቢሆኑ ይህ መስቀል ስለምን እንደተገለጠ አላወቁም። በዚያችም ሌሊት የእግዚአብሔር መልአክ ለቆስጠንጢኖስ በራእይ ተገልጦ እንዲህ አለው፤ በቀን እኩለታ በቀትር ባየኸው በዚያ መስቀል አምሳል ላንተ ምልክት አድርግ፣ በእርሱም ጠላትህን ድል ታደርጋለህ አለው። ከእንቅልፉም በነቃ ጊዜ ልቡ ጸና። የወርቅ መስቀልም አሰርቶ በነገሰበት ዘውድ ላይ አደረገው። መኳንንቱንና ወታደሮቹንም ጭፍሮቹንም ሁሉ መስቀል ሰርተው በጦር መሳሪያቸው ላይ ያደርጉ ዘንድ አዘዛቸው። እነርሱም እንዳዘዛቸው አደረጉ። ይህም የሆነ በበራንጥያ በነገሰ በሰባተኛ አመቱ ነው። የሮሜን ሰዎች ከስቃያቸው ሊያድናቸው ሰራዊቱን ሰብስቦ ተነስቶ ወጣ። መክሲማኖስም ሰምቶ በታላቅ ወንዝ ላይ ታላቅ ድልድይ ሰርቶ ወደ ቁስጥንጥኖስ ተሻግሮ ከእርሱ ጋር ተዋጋ። የመስቀሉ ምልክት ቀድሞ በታየ ጊዜ የመክሲማኖስ ሰራዊት ድል ይሆኑ ነበር። የቁስጥንጥኖስም ሰራዊት ከመክሲማኖስ ሰራዊት ብዙ ሰው ገደሉ። የቀሩትም ሸሽተው ሲሄዱ ከመክሲማኖስ ጋር ሊሻገሩና ወደ ሮሜ ሊገቡ ድልድይ ላይ ወጡ። ድልድዩም ፈርሶ ፈርዖን ከሰራዊቱ ጋር እንደሰጠመ እንዲሁም መክሲሚያኖስ ከሰራዊቱ ጋር ሰጠመ። ቆስጠንጢኖስም ወደ ሮሜ ከተማ ሲገባ የሮሜ ሰዎች ከካህናት ጋራ መብራቶች ይዘው በእንቁ የተሸለሙ አክሊሎችን ደፍተው ይንብልታ እየነፉ ተቀበሉት። የተማሩ ሊቃውንትም የከበረ መስቀልን ሲያመሰግኑት የሀገራችን መደኛ ይሉት ነበር። ለከበረ መስቀልም ሰባት ቀን በዓል አደረጉ። ቆስጠንጢኖስም ዳግመኛ በሮሜ ነገሰ። ከሃዲዎች የሆኑ መክሲማኖስና ዲዮቅልጣኖስ ስለ ክብር ባለቤት ስለ ጌታችን ኢየሱስ ክርስቶስ ሃይማኖት ያሰሯቸው እስረኞች ሁሉንም ፈቷቸው። ደግሞ የጣዖታት ቤቶች ይዘጉ፣ አብያተ ክርስቲያናት ይከፈቱ ብሎ አዋጅ ያስነገረ ዳግመኛ ክርስቲያኖችን እንዲያከብሯቸው እንጂ እንዳያዋርዷቸው የጣውታትንም ገንዘብና ምድራቸውን ለካይናት እንዲሰጧቸው አዘዘ። ክርስቲያኖች በአረማውያን ላይ እንዲሾሙ አደረገ። ዳግመኛም አባቶቻችን ሐዋርያት እንዳዘዙ ማንም ሰው በስሙነ ሕማማት ስራ እንዳይሰራ አዘዘ። በነገሰ በ አስራ አንድ ዓመት በሮሜ ሊቀ ጳጳሳት በሶል ጴጥሮስ እጅ የክርስትና ጥምቀትን ተጠመቀ ሰራዊቱ ሁሉ ይህም የከበረ መስቀል ከተገለጠለት በኋላ በአራት ዓመት ነው። ከዚህ በኋላ በእርሱ እርዳታና ድል ያገኘበትን የሚያድን ስለሆነ ስለ ጌታችን መስቀል ትመረምር ዘንድ እናቱ እሌኒን ወደ ኢየሩሳሌም ላካት። እርሷም አመፀኞች አይሁድ ቀብረው ከደፈኑት ቦታ አወጣችው። በዘመኑ ሃይማኖታቸው የቀና የ318 ጳጳሳት የአንድነት ስብሰባ በንቅያ ስለ አሪዮስ ተደረገ። ለክርስቲያኖች መመሪያ በበጎ አሰራር ክርስቲያናዊት ስርዓት ተሰራች። ከዚህ በኋላ በበረንጥያ ታላቅ ከተማ ልሰራ አሰበ። እንዳሰበውም ታላቅ ከተማ ሰርቶ በስሙ ቁስጥንጥንያ ብሎ ጠራት። በውስጧም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም አግያና በሶፊያም ታላቅ ቤተ ክርስቲያን ሠራ። መንፈሳዊ በሆነ በመልካም ጌጥ ሁሉ አስገጣት። በውስጥዋ ከሐዋርያት የብዙዎችን አጽም ከሰማዕታት እና ከቅዱሳን ጸድቃን ሥጋቸውን ስለምሰበሰብ የክብር ባለቤት ጌታችን ደስ አሰኝቶ መልካም ተጋድሎውን ከፈጸመ በኋላ ኒቁሙዲያ ከተማ ጥቂት ታሞ አረፈ። ገንዘውም በወርቅ ሳጥን አድርገው ተሸክመው ወደ ቁስጥንጥኔ ያደረሱት የጳጳሳት አለቆች እና ካህናቱ ከሁሉ ሕዝብ ጋር ወጥተው ተቀበሉት። በብዙ ጸሎት፣ በመዝሙርና በማኅሌት በምስጋና ወደ ከበሩ ሐዋርያት ቤተ መቅደስ አስገብተው በክብር አኖሩት። በረከቱ ከኛ ጋር ለዘላለም ትኖር አሜን። መጋቢት 28 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ ጻድቁ ጻድቅ ንጉሥ ቆስጠንጢኖስ ረፍቱ፣ ወርሃዊ በዓል አማኑኤል፣ አበው፣ አብርሃም፣ ይስሐቅ፣ ያዕቆብ። የተጠራችሁለት ለዚህ ነው፣ ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራውን ተቀብሏልና። እርሱም ኃጢአት አላደረገም፣ ተንኮልም በአፉ አልተገኘበትም። ሲሰድቡት መልሶ አልተሳደበም፣ መከራንም ሲቀበል አልዛተም። እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ። አንደኛ ጴጥሮስ ምዕራፍ ሁለት ቁጥር 21 እስከ 25። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ አነስተኛ የዳሃይቱ የዳሃይቱ አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አላፋት መላእክት እያሳሰቡ በችግረ ጊዜ ማቀድ ምልም ምስጋና ተቀበል እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ተጓን መላእክት ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበስብበትን የጉባኤ ቦታ ባልኩ ይህን መጽሐፍ ወረቀት አዘጋጅተው ብረና ደምጠው የጻፈውና ያጻፈው ከጊዜ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ እና በተመስቶ ህልና ያዳመጠ በደለኛ ሁሉ የሚታስምር የጌታ እናቱ በመርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየ